በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ የአክሱም ጽዮን ሚዲያ ተከታታዮች፣ በሀገር ውስጥም በውጭ ዓለም ሆናችሁ የምትከታተሉ ወገኖቻችን፣ እንደምንሰነበታችሁ፣ እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። በመጀመሪያ ለሁሉ ተደራሽነት እንዲኖረው ይህ ሚዲያ በሐሳብ በኮሜንት፣ በሼር፣ ላይክ፣ ሰብስክራይብ በማድረግ ሚዲያቸውን እንድታሳድጉ ይህ ሚዲያ መንፈሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረት ባደረገ የሚያስተላልፍ መንፈሳዊ ቻናል ሚዲያ ነው። ስለዚህ ይህን ሚዲያ ለማሳደግ የእናንተ እገዛ ድጋፍ ያስፈልጋል ማለት ነው። በመጀመሪያ ቀና የሆነ ልብና ቀና የሆነ አስተሳሰብ ያስፈልጋል። ለዚህ ደግሞ እግዚአብሔር አምላካችን ሁሉ ለማድረግ የሚፈቅደው ባለቤቱ ስለሆነ እግዚአብሔር አምላካችን ስለ ሁሉ ነገር የተመሰገነ ይሁን። እንኳን ለሰባተኛው እሑድ ኒቆዲሞስ በሰላም እና በጤና አደረሰን አደረሳችሁ። የጾም ሰባተኛ እሑድ ኒቆዲሞስ ደርሰናል። እግዚአብሔር አምላካችን ጾማችንም ጸሎታችንም እየባረከ እየቀደሰ በምንጾምበት በምንጸልይበት በመካከላችን እየተገኘ እግዚአብሔር እየባረከን ይገኛል። ወገኖቻችን የእግዚአብሔር ልጆች በሀገር ውስጥም በውጭም ሆናቸው እየጸለያቸው እየጾማቸው በዓለ ፋሲካ ብርሃነ ትንሣኤውን ለማየት በጉጉት እየጠበቃችሁ ያላችሁ ወገኖቻችን እንደምን ሰነበታችሁ? እንኳን ለሰባተኛ የጾም የአብይ ጾም ሰባተኛ እሑድ ኒቆዲሞስ በሰላምና በጤና አደረሰን አደረሳችሁ። በዮሐንስ ወንጌል በምዕራፍ ሶስት ቁጥር አስራ አንድ ላይ እንደሚናገረው የምናውቀውን እንናገራለን ያየነውንም እንመሰክራለን ይላል። ስለ ቃሉ እግዚአብሔር አምላካችን ይሆን፣ ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሆን። አዎ የምናውቀውን እንናገራለን ያየነውንም እንመሰክራለን። የሰው ልጅ እግዚአብሔር የፈቀደለት የሚያውቀውን እንዲናገር ያየውን እንዲመሰክር ነውና እኛ ደግሞ የምናውቀውን የምናውቀውን እንድንናገር ያየነውንም እንድንመሰክር እግዚአብሔር ይርዳል። የምናውቀው ኃጢአት፣ በደል፣ ክፋት ሳይሆን ነቢያት ትንቢት የተናገሩለት ሐዋርያት ያስተማሩት ኢየሱስ ክርስቶስ ለሐዋርያት ያስተማረውን ቅዱስ ቃሉ ቅዱስ ወንጌል ነውና የምናውቀውን መናገር መልካም ነው። መቼም የሰው ልጅ የማያውቀውን ሳይሆን የሚያውቀውን እንዲናገር ነው እግዚአብሔር የፈቀደለት የምናውቀውን ከምናውቀውና ከምናየው ውጪ ሐሰት ነው ውሸት ነው ማለት ነውና የምናውቀውን እንናገራለን። ሐዋርያት ያስተማሩን፣ ሊቃውንት ያስተማረን፣ ቅድስት ቤተ ክርስቲያን ያስተማረችን፣ ቅዱስ ቃሉ ያስተማረን፣ ወንጌል ያስተማረን፣ ቅዱሳን አባቶቻችን ያሳዩን መንገድ፣ የምናውቀውን የቅድስት ቤተ ክርስቲያናችንን አስተምህሮ፣ የቤተ ክርስቲያናችን ጾም፣ የቤተ ክርስቲያናችን ጸሎት፣ የቤተ ክርስቲያናችን ዶግማ፣ የቤተ ክርስቲያናችን ቀኖና፣ የምናውቀውን እንናገራለን። ያየነው ደግሞ እንመሰክራለን። የምናውቀውን ተናግረን የተፈወስንበት የዳንበት ያየንበት ደግሞ እንመሰክራለን። ምስክራችን ደግሞ እውነት ምስክር ሊሆን ይገባል፣ የእግዚአብሔር ልጆች። ስለዚህ የዮሐንስ ወንጌል ምዕራፍ ሰወስት ቁጥር አንድ ጀምሮ ስለ ኒቆዲሞስ ኒቆዲሞስ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሄደ የሄደበት ሰዓት ደግሞ ቀን ሳይሆን ሌሊት እንደሄደ። ኒቆዲሞስ ማለት የኦሪት መምህር ነው። ኒቆዲሞስ ማለት የአይሁድ አለቃ ነው። ኒቆዲሞስ ማለት የአይሁድ አላፊ ነውና ጠንቅቆ መጽሐፈ ኦሪት ወይም ደግሞ ሕገ ኦሪት ጠንቅቆ ያወቀ የተረዳ መምህርም ነው ማለት ነው መምህር

የአይሁድ አለቃ ነው። በኃላፊነት ያለ የታወቀ በእውቀቱም የታወቀ በኃላፊነቱም የታወቀ የሁሉ አለቃ ነው። በዛን ሰዓት ማለት ነው። ታዲያ ሌሊት ሌሊት እየሄደ ወደ ክርስቶስ እየሄደ ይጠይቅ፣ ይማር፣ ይረዳ ነበር ይረዳ ነበር። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ያስተማረው ስለ ነገረ ጥምቀቱ ነበረና የሰው ልጅ ሳይጠመቅ መጀመሪያ መጠመቅ እንዳለበት መሰረት ጥምቀት እንደሆነ ነግሮታል ማለት ነው። መጠመቅ እንዳለበት መጀመሪያ ትምህርቱ አስተማረው። ካስተማረው በኋላ ደግሞ መጠመቅ እንዳለበት ዳግም መወለድ እንዳለበት ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ብሎ አስረድቶታል ማለት ነው። የተወደዳችሁ የእግዚአብሔር ልጆች ኒቆዲሞስ በዕድሜውም ትልቅ ነው። በእውቀቱም በጣም አዋቂዎች እውቀት አላቸው ከሚባሉ በኦሪት የነበሩ መምህራን ሕግ ኦሪት ጠንቅቆ የሚያውቅ የተረዳ ነው። ታዲያ ክርስትና ያስፈልገው ነበረና ያለ ክርስትና እውቀት ያለ ክርስቶስ እውቀት ከንቱ ነውና ሌሊት ሌሊት እየሄደ ወደ ክርስቶስ ይማር ይጠይቅ ነበረ ነው የሚለውና ለምን ሌሊት ሌሊት ኒቆዲሞስ ወደ አምላካችን ኢየሱስ ክርስቶስ ሌሊት ሌሊት ለምን መሄድ አስፈልገው? ለምን ቀን አልሄደም? አንድ ቀን ቀን ቀን እንዳይሄድ አይሁድ ክርስቶስ ይቃወሙ ስለነበረ፣ ክርስቶስ ስላልተቀበሉ መሪያቸው፣ ቀን ቀን እየሄደ ሲማር ሲጠይቅ ካዩት አንደኛ ይንቁታል፣ ሁለተኛ ደግሞ እኛ ምንጠላውን ሂደህ ለምን ትማራለህ፣ ትጠይቃለህ ብለው እንዳይጣሉት። ታዲያ እነሱን ሳያዩት ሌሊት በሌሊት እየሄደ ይጠይቅ ይማር ነበረ። በዮሐንስ ወንጌል እንደምናነበው ከዮሐንስ ወንጌል እሁድ የኒቆዲሞስ ዕለት ሰባተኛ እሁድ የጾሙ ሰባተኛ እሁድ የሚነበበው በቅዳሴው ላይ የሚነበው ወንጌሉ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 3 ከቁጥር አንድ እስከ 12 ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና፣ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ምን ሆነህ እንደመጣህ፣ መምህር ሆነህ ከእግዚአብሔር እንደተላክ እንደመጣህ እናውቃለን፣ አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደው ሁሉ እንዲህ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን ምስክራችንንም አትቀበሉትም። ስለዚህ እስከዚህ ነው የሚነባው ወንጌልና ሁለተኛ ሊወለድ እንደሚገባው ከስጋ የተወለደ ስጋ። አንድ ሰው ሁለት ጊዜ ነው የሚወለደው ማለት ነው። አንድ ሰው ሁለት ጊዜ ይወለዳል። አንደኛ ከአባት እናቱ የሚወለደው የስጋ ልደት ነው። ይህን በስጋ ልደት ነው የስጋ ልደት ነው። ሁለተኛ የሚወለደው ግን ከውሃና ከመንፈስ ከውሃና ከመንፈስ ቅዱስ ከአብራ ከመንፈስ ቅዱስና ከማሕፀነ ዮርዳኖስ ይወለዳል ማለት ነው። ስለዚህ በቅብዐ ሜሮን ታትሞ ስመ አብ ስመ ወልድ ስመ መንፈስ ቅዱስ የሚታተምበት ስም ወልድ የሚታተምበት የልጅነት መንፈሳዊ ልጅነት ሰማያዊ ልጅነት የሚያገኝበት ዳግመኛ የሚወለደው ልደት ነው። ከክርስቶስ የምንወለደው ነው። ከመን ከውሃና ከመንፈስ ስንጠመቅ በውሃና በመንፈስ ቅዱስ እንጠመቃለን ማለት ነው። ስለዚህ ከዚህ ካልተወለድከ፣ ከስጋ የተወለደ ስጋ ነው። እሱ ምድራዊ ልደት ነው አለው ታዲያ እንዴት ሁለተኛ እኔ ልወለድ እችላለሁ? ሰው ከሰው ካደገ ከሸመገለ በኋላ እንዴት ከእናቱ ማህፀን እንደገና ገብቶ ሊወለድ ይችላል አለው። ስለዚህ ሁለተኛ ትወለዳለህ ሲለው ከእናቱ ከናቱ ማህፀን እንደገና ገብቶ ገብተህ ትወለዳለህ ያለው መስሎት ነው። ኢየሱስ ክርስቶስ ግን ይህ አይደለም ያለው። ዳግመኛ መወለድ ማለት ከውሃና ከመንፈስ የምንወለደው የምንወለደው አሁን ለምሳሌ ከዳግመኛ ስንወለድ በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ስመ ክርስትና ተሰጥቶን የክርስቶስ ልጆች ተብለን እንጠራለን። ወልደ ማርያም፣ ወልደ ኢየሱስ፣ ተክለ ማርያም፣ ገብረ ማርያም፣ ወልደ ገብርኤል፣ ወልደ ስላሴ፣ ወለተ ስላሴ የሚል ስም ይሰጠናል ማለት ነው። የሚል ስም ይሰጠናል፣ የዓለማዊ መጠሪያ ስም ሳይሆን ሰማያዊ ስም ከሰማያዊ አባታችን ስለተወለድን ሰማያዊ ስም ይሰጠናል ማለት ነው። ከክርስቶስ አንድ አካል እንሆናለን። ስለዚህ ኒቆዲሞስ ከብዶታል። ሁለተኛ እንዴት ልወለድ እችላለሁ አለ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም አለው። ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔር መንግሥት ሊገባ አይችልም። ኢየሱስ ክርስቶስ ነው እንዲህ ያለው ያለ አሁን ከውሃና ከመንፈስ ካልተወለድን የእግዚአብሔር መንግስት ማየት አይቻልም። የእግዚአብሔር ልጆች የክርስቶስ ልጆች መባልም አይቻልም። ከውሃና ከመንፈስ ቅዱስ የምንወለደው ከውሃና ከመንፈስ የምንወለደው ዳግመኛ ልደት ለማግኘት ነው። ሁለተኛ ደግሞ የእግዚአብሔር መንግስት ለማየት ወደ እግዚአብሔር መንግስት ለመግባት ነው። የእግዚአብሔርን ክብር ለመውረስ ነውና፣ ዳግመኛ የምንወለደው ለዚህ ነው። ከስጋ የተወለደ ስጋ ነው አለ አዎ ከስጋ የተወለደ ስጋ ነው። ከአባትናታችን የምንወለደው ስጋ ነው፣ መዋች ነው፣ በስባሽ ነው ማለት ነው። ስለዚህ ከስጋ የተወለደ ይህን የማይበሰብስ የማይሞተው ሁለተኛ የምንወለደው ልደት ግን መንፈሳዊ ልደት፣ ሰማያዊ ልደት ነው እና ይህን ማየት ያስፈልጋል። ታዲያ ኒቆዲሞስ በእውነት ስትመለከቱ ኒቆዲሞስ ትምህርት እንደሚያስፈልግ፣ እውቀት እንደሚያስፈልግ እውቀት ከትህትና ጋር ዝቅ ብሎ እውቀት አለው እስራኤላውያን የሚመራ አይሁድ የሚመራ ሕገ ኦሪትን ጠንቅቆ የሚያውቅ ነውና ታዲያ ትህትና አገብሮ ትህትና ይዞ ሌሊት ሌሊት እየሄደ በክርስቶስ እግር ቁጭ ብሎ እየሰገደ እያመለከው ይጠይቅ ነበረ ማለት ነው። ስለዚህ ዝቅ ብሎ እየሰገደ እያመለከው ይጠይቅ ይረዳ ነበረ። ታዲያ ኢየሱስ ክርስቶስ ከስጋ የተወለደ ስጋ ነው። ከስጋ የተወለደ መጀመሪያ የተወለድከው ልደት የእግዚአብሔር መንግስት፣ ልታይበት አትችልም። ታዲያ ሁለተኛ ልደት ያስፈልጋል። ሁለተኛ ልደት ደግሞ ከውሃና ከመንፈስ ካልተወለድክ በቀር ወይም ደግሞ ካልተወለዳችሁ በቀር ከሚመራቸው ኒቆዲሞስ ብቻ ሳይሆን እሱም ይመራቸውም ኒቆዲሞስ ተከትለው የሚሄዱ ሁሉ ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግስት መግባት አትችሉም፣ የሚል መልእክት አስተላልፎልታል፣ ነግሮታል ማለት ነው። ስለዚህ መጨረሻ ላይ ከስጋ የተወለደ ስጋ ነው፣ ከመንፈሱ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል። አዎ ዳግመኛ መወለዱ ያስፈልጋል። የእግዚአብሔር ልጆች ከክርስቶስ ያልተወለዳችሁ ሁለተኛ ከውሃና ከመንፈስ ያልተወለዳችሁ በቅድስት ቤተክርስቲያን በአርባ ቀን በሰማንያ ቀን ያልተጠመቃችሁ ሁለተኛ ልትወለዱ ይገባችኋል አንደኛ ልደት ከአባትናታችሁ የተወለዳችሁት ልደት ሊያድናችሁ እንዲሁም ደግሞ ወደ መንግስተ ሰማያት ሊያስገባችሁ አይችልም እሱ ምናልባት ልትወርሱበት የምትችሉት ንብረትና ቤት ወይም ደግሞ ገንዘብ ብር ልትወርሱበት ትችላላችሁ ከአባትናታችሁ የእግዚአብሔር መንግስት መውረስ የሚቻለው ግን ከውሃና ከመንፈስ መወለድ ነውና ዳግመኛ ልትወለዱ ያስፈልጋችኋል፣ የሚል ቃል ነው የነገረው። ነገር ግን ከወዴት ነፋስ ይላል። ነፋስ ስላልኳ አታድንቅ። ነፋስ ይላል ነፋስ ስለ መንፈስ ቅዱስ ስለ መንፈስ እየነገረው ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅምና፣ ነፋስ ድምፁ ይሰማል እንጂ ከወዴት እንደመጣ ወዴትም እንደሚሄድ አይታወቅም። መንፈስም መንፈስ ቅዱስም እንደዛ ነው አለው። መንፈስ ቅዱስም እንደዛ ነው። ልታውቅ ልትረዳ የምትችለው አንድ ሰው በደንብ ቶሎ ሊገባ የሚችለው ከአባትነቱ የተወለደው ብቻ ነው ሊያውቅ የሚችለው ማለት ነው። ንፋስ ግን ከወዴት ከየት እንደመጣ ወዴትም እንደሚሄድ ድምፁን እንሰማለን እንጂ ከወዴትም እንደመጣ ወዴትም እንደሚሄድ አናውቅም። መንፈስም እንዲህ ነው ብሎ ነገሩ ማለት ነው። መንፈስም እንዲሁ ነው ብሎ ነገረው። ስለዚህ መጨረሻ ከመንፈስ የተወለደ ሁሉ ከመንፈስ የተወለደ ሁሉ እንዲሁ ነው። አዎ ከመንፈስ የተወለደ ሁሉ ነው። ከመንፈስ የተወለደ ሁሉ እንዲሁ ነው። ከመንፈስ ከውሃና ከመንፈስ ስንወለድ ረቂቅ በሆነ ልደት ነው የምንወለደው ማለት ነው። ስለዚህ ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? አለው። ይህ እንዴት ሊሆን ይችላል ብሎ ጠይቋል። ኒቆዲሞስ በጣም መላልሶ ጠይቋል ማለት ነው። ኢየሱስ ክርስቶስ አንተ የእስራኤል መምህር ስትሆን ይህን አታውቅምን? የእስራኤል መምህርን እንዴት ይህን በምሳሌ ስነግርህ አታውቅም? አታረዳም አለ። የእስራኤል መምህርን፣ አዎ መምህር አንተ ነው ብሎ ይረዳሉ ማለት ነው። ኒቆዲሞስ ግን ኒቆዲሞስ በኋላ አምነዋል። ታዲያ ይህን ሁሉ ለምንድን ነው ኒቆዲሞስ ጠንካራ ተማሪ፣ ጠበቅ አድርጎ ይጠይቃል፣ ይረዳል። ሳይገባው ገብቶኛል አይልምና ኒቆዲሞስ ጠበቅ አድርጎ የጠየቀበት ምክንያት ጠንካራ እምነት ሊመሰርት ስለፈለገ ጠንካራ በሆነች ጥምቀት ለመኖር ወደ መንግሥተ ሰማያት ለመግባት ስላሰበ ስለተረዳ ነው ጠበቅ አድርጎ የጠየቀው። ስለዚህ ኢየሱስ ክርስቶስ አንተ የእስራኤል መምህር ስትሆን ይህን ይህን አታውቅምን? እውነት እውነት እልሃለሁ፣ የምናውቀውን እንናገራለን ያየነውንም እንመሰክራለን አለ። አዎ፣ የምናውቀውን እንናገራለን የምናየውን ያየነው ደግሞ እንመሰክራለን። የእግዚአብሔር ልጆች ሁላችሁ በሀገር ውስጥም በውጭም ያላችሁ የምታውቁትን የምታውቁትን እንድትናገሩ ያያችሁትን እንድትመሰክሩ አምላክ ቅዱሳን ሁላችንም ይርዳል። አዎ። የምናውቀውን መናገር ያየነውን መመስከር ይህ መጽሐፍ ቅዱሳዊ ነው። የማናውቀውን መናገር ያላየነውን መመስከር ግን መጽሐፍ ቅዱሳዊ አይደለም። የእግዚአብሔር ልጆች ስለዚህ ሁል ጊዜ ይህን ስናደርግ በጥንቃቄ ነው ማየትና መረዳት የሚያስፈልገን ማለት ነው። ማየትና መረዳት የሚያስፈልገን በጥንቃቄ ነው ሁሉ ነገር ሌላ ምን ይላል? በማቴዎስ ወንጌል ምዕራፍ በማቴዎስ ወንጌል ምዕራፍ አስራ አንድ ቁጥር ሀያ ስምንት ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ። ቀንበሬን ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ ይላል። አዎ። ኒቆዲሞስ ከኢየሱስ ክርስቶስ ሊማር ነው የሄደ። እኛ የምንማረውን ከኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ የተማሩት ሊቃውንት ናቸው ቤተ ክርስቲያን የሚያስተምሩት። ከኢየሱስ ክርስቶስ ያልተማረ መምህር ሌሎች ሊያስተምር፣ ሊመልስ፣ ሊያሳምን ወይም ደግሞ የእግዚአብሔር መንግሥት እንዲወርሱ ማድረግ አይችልም። ከእግዚአብሔር የተማረ ሁሉ ስለ እግዚአብሔርን ያስተምራል የክርስቶስን ቃል የተማረ ሰው ስለ ክርስቶስ ቃልነት ይመሰክራል ስለ ክርስቶስ ቃልነት ይናገራል ስለ እውነት ይመሰክራል ማለት ነው ስለዚህ ከእኔ የተማሩ አለ ኢየሱስ ክርስቶስ አዎ መምህረ ትህትና የትህትና መምህር የሰላም መምህር የበረከት መምህር የጸጋ መምህር የይቅርታ መምህር አምላክ ስለሆነ ከእኔ የተማሩ እኔ የዋህ በልቤም ትሁት ነኝ። አው እግዚአብሔር ወልድ ኢየሱስ ክርስቶስ የዋህ አያቸው። በቀራንዮ መስቀል የከፈለው ዋጋ የፈሰሰው ደሙ የቆረሰው ስጋው የከፈለው ዋጋ ስድስት ሺህ ስድስት መቶ ስድሳ ስድስት ጊዜ እየተገረፈ እየተሰቃየ፣ ያ ሁሉ መከራ የተቀበለልን የዋህ ትሁት፣ ሲሰድቡት ያልሰደባቸው፣ ሲገርፉት ያልገረፋቸው፣ ክፉ ሲናገሩት ክፉ ያልተናገራቸው አምላካችን ኢየሱስ ክርስቶስ የዋህ ነው። እውነተኛ መምህር ነው። የሰላም መምህር ነው። የይቅርታ መምህር ነው። የበረከት መምህር ነው። የሰላም መምህር ነው። የብርሃን መምህር ነው። ስለዚህ እኛ የምንማረው ሐዋርያት የተማሩት ከክርስቶስ ነው። ሊቃውንት ደግሞ ከሐዋርያት የተማሩ ናቸው። አሁንም እኛ እየተማር ነው ያለው ከሊቃውንት ነው። ሊቃውንት የቤተክርስቲያን የተማረችው ከክርስቶስ በተማረችው ትምህርት ነው የምታስተምረው። ከክርስቶስ ያልተማረችው ትምህርት ቤተክርስቲያን አስተምር አታውቅም። ከሌላም ልትማርም አትችልም። መምህሯ ክርስቶስ ነው። ጉልላቷ ክርስቶስ ነው። አምላኳ ክርስቶስ ነው። የመሰረታትም ክርስቶስ ነው። መሰረቷ ክርስቶስ ነው። ሰሪዋ ክርስቶስ ነው። የፈጸማት፣ የቀደሳት፣ የባረካትም ክርስቶስ ነው። ስለዚህ ከእኔ ተማሩ ይላል። ከእኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝና፣ ለነብሳችሁም እረፍት ታገኛላችሁ። ቀንበሬ። ልዝብ ሸክሜም ቀሊል ነው። አዎ ቀሊል ነው። እናንተ ሸክማችን የከበደ ወደ እኔ ኑ። ሸክማችን የከበደ የኃጢአት ሸክም፣ አለመጠመቅ ሸክም ነው። ወንጌሉ አለመቀበል ሸክም ነው። በወንጌሉ አለመኖር ሸክም ነው። እግዚአብሔርን አለመፍራት ሸክም ነው። ዓለማዊ ስራ መስራት ሸክም ነው። ሁለተኛ ልደት የሌለው ሸክም ነው። ከውኃና ከመንፈስ ያልተወለደ ሸክም ነው። ከውኃና ከመንፈስ ቅዱስ ከውኃና ከመንፈስ የተወለደ የክርስቶስ አካል የሆነ ግን ሸክም የለውም። ኃጢአት የለውም። በደል የለውም። ንስሐ የገባ ሸክም የለውም። በወንጌሉ የሚያምን ሸክም የለውም። የሚጾም የሚጸልይ ሸክም የለውም። ኃጢአት የማይሰራ ሸክም የለውም። ከበደል የራቀ ሸክም የለውም። በድ ያለሁና ይቅር በለኝ የሚል ሸክም የለውም። ሸክም የተባለው በክርስቶስ አለማመን አንድ ሸክም ነው። ኃጢአት መስራት አንድ ሸክም ነው። ኃጢአት ሰርተው ወደ ንስሐ አለመመለስ ሸክም ነው። ክህደት ሸክም ነው። ስለዚህ ከነዚህ ሁሉ ሸክም የከባድ ሸክም ከከባድ ከከበደ ሸክማችን የሚያሳርፈን ሸክማችን ከከበደ ሸክም የሚያሳርፈን ደግሞ እረፍት የሚሰጥ ሰላም የሚሰጥ ኢየሱስ ክርስቶስ ነው ነው ከኔ ተማሩ ነው የሚለው። ከክርስቶስ እንማር ከቃሉ እንማር። ቃሉ ሕይወት ነው፣ ቃሉ መንገድ ነው፣ ቃሉ ብርሃን ነውና ሁልጊዜ በዚህ መሄድ ያስፈልጋል ማለት ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የምናገኘው ነው። ኖ ከኔ ተማር ነው የሚለን ከክርስቶስ እንድንማር አምላከ ቅዱሳን አምላካችን ኢየሱስ ክርስቶስ ይርዳል። የምናውቀውን እንናገራለን ያየነውንም እንመሰክራለን እንዳለው፣ አዎ የምናውቀውን መናገር ያስፈልጋል። ያየነው ደግሞ የምናውቀውን መናገር የሰማነው ደግሞ ያየነው ደግሞ መመስከር ያስፈልጋል። የምናውቀውን መናገር ያየነው ደግሞ መመስከር ያስፈልጋል። ሌላ ልበ አምላክ ቅዱስ ዳዊት ምንድን ነው የሚለው? ልበ አምላክ ቅዱስ ዳዊት መዝሙር አስራ ስድስት ቁጥር ሶስት ላይ ሐወፅ ከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ አመፃ በላይ ከመ ኢይንብብ አፉየ ግብረ እጓለ እምሕያው ይላል። ስለዚህ ልበ አምላክ ቅዱስ ዳዊት በመዝሙር 16 ቁጥር 3 ላይ ምንድን ነው የሚለው? ሐወጽ ከኒ ሌሊተ ወፈተንኮ ለልቤ አመከር ከኒ ወይ ተረክበ አመጻ በላይ ከመ ኢይንብብ አፉየ ግብረ እጓለ እምሕያው ምን ማለት ነው? ይህን ትርጉሙ ልቤን ፈተንኸው በሌሊትም ጎበኘኸኝ ፈተንኸኝም ምንም አላገኘህብኝም ይላል ማለት ነው። ይህን ቃል ልበ አምላክ ቅዱስ ዳዊት አስቀድሞ የተናገረው ነው። ልቤን ፈተንኸው ይላል። ልቤን ፈተንኸው ይላል። ኢየሱስ ክርስቶስ ኒቆዲሞስ ኢየሱስ ክርስቶስ ለመፈተን ወይም ደግሞ አለማመንም ለመፈተን ነው የሄደውና በሌሊት ነው አስቀድሞ ልብ ልበ አምላክ ቅዱስ ዳዊት አስቀድሞ ተናግሮታል። ይህን ቃል ልቤን ፈተንኸው በሌሊትም ጎበኘኸኝ ይላል። በሌሊት ጎበኘኝ። አዎ ለምን፣ ኒቆዲሞስ ለምን በሌሊት ወደ ኢየሱስ ክርስቶስ ሄደ ካለን፣ በእውነት በሌሊት በጨለማ የተመሰለ አለማመን፣ በክርስቶስ አለማመን፣ የክርስቶስ ሕግ አለመቀበል ወይም ደግሞ ከክርስቶስ አንድ አካል አለመሆን በጨለማ የተመሰለውን እሱን ጨለማውን ለማስወገድ ወደ ብርሃን ሄደ አምላከ ብርሃን አምላከ ብርሃን የብርሃን አምላክ ተብሎ የሚጠራ ኢየሱስ ክርስቶስ ብርሃን የሆነ ኢየሱስ ክርስቶስ በጨለማ የሄደ ህዝብ ብርሃን ወጣለት። በጨለማ የነበረ ምንም ህገ ኦሪት ቢያውቅም ግን ክርስትና ስላልተቀበለ በክርስቶስ ስላላመነ፣ ስላልተጠመቀ፣ ዳግም ስላልተወለደ፣ ከውሃና ከመንፈስ ስላልተወለደ ዳግም ሊወለድ ሄደዋል ወደ ክርስቶስ ማለት ነው። ዳግም ልደት እንዴት እንደሆነ ጥምቀት እንዴት እንደሆነ እንዴት ዳግም መወለድ እንዳለበት ከዋና ከመንፈስ እንዴት መወለድ እንዳለበት እንዴት መጠመቅ እንዳለበት ያልተጠመቀ ደግሞ የእግዚአብሔር መንግስት ማወት፣ ማየት እና መውረስ እንደማይችል የተማረበት ነው። ኒቆዲሞስ በሰፊው ስለ ነገረ ጥምቀቱ ስለ ነገረ ጥምቀት የተማረበት የተረዳበት ነውና ይህን ሁላችንም በእውነት በአርባ ቀንና በሰማንያ ቀን የተጠመቅን ጥምቀት ምን እንደሆነ ከክርስቶስ አንድ አካል የምንሆንበት ከውሃና ከመንፈስ የምንወለድበት፣ ሁለተኛ ደግሞ የእግዚአብሔር መንግስት የምናይበት ወደ መንግስተ ሰማያት የምንገባበት ከክርስቶስ አንድ አካል የምንሆንበት ነው። ይህን ስለ ጥምቀት ያስተማረበት በሰፊው ክርስቶስ ማለት ነው። ስለዚህ ኒቆዲሞስ በእውነት ቀና አስተሳሰብ ያለው ከአይሁድ መምህርነት ወይም ደግሞ ከኃላፊነቱ ዝቅ ብሎ ሌሊት እየሄደ ሁሉ ነገር ዋጋ ያስከፍላል። ሌሊት መጓዝ ራሱ ከባድ ነው፣ ግን አያችሁት? ለክርስትና ምን ያክል ክብር እንዳለው ክርስትና ለመቀበል ወይም ደግሞ ጥምቀት ለመቀበል ከክርስቶስ አንድ አካል ለመሆን ከውሃና ከመንፈስ ለመወለድ ዳግመኛ ለመወለድ ብዙ ድካም ያስፈልጋል። የእግዚአብሔር ልጆች ብዙ ያስፈልጋል። ብዙ ለፍተን ደክመን የምናገኘው ነው የእግዚአብሔር ልጅነትና፣ በዚህ መጠንከር ያስፈልጋል። እንግዲህ ይህን ጾም ጸሎት ከኃጢአት፣ ከበቀል፣ ከክፋት፣ ከተንኮል፣ ከስንፍና፣ ከዓለማዊ አስተሳሰብ ርቀን እግዚአብሔር እንድናመልክ፣ እግዚአብሔር እንድናመሰግን እግዚአብሔር አምላካችን ይርዳል። ሁላችን መቸም የምንናፍቃት ተስፋ የምናደርጋት በዓለ ትንሣኤ ብርሃነ ትንሣኤ ለማየት ነውና የበለጠ ደግሞ እንዲሁም ደግሞ ተስፋ የምናደርጋት ሰማያዊት ኢየሩሳሌም ሰማያዊት ቤታችን መንግስተ ሰማያት ለመግባት ነው የምንጸውመው የምንጸልየው ከኃጢአት የምንረቀው ንስሐ የምንገባ ወደ እግዚአብሔር መንግስት ለመግባት ነው እና ወደ እግዚአብሔር መንግስት ወደ እግዚአብሔር ቤት ሁሉ ጊዜ ወደ እግዚአብሔር መንግስት ለመግባት ሁሉ ጊዜ እግዚአብሔርን ማመስገን፣ ከእግዚአብሔር አለመራቅ፣ ህጉና ስርዓቱ ጠብቆ መኖር፣ በቃሉ በወንጌሉ መኖር የእግዚአብሔር ቃል ህይወት ነውና ከብዙ ነገር ይጠብቀናል። ታዲያ ከሁሉ ነገር ርቀን እግዚአብሔር እያመሰገን እንድንኖር እግዚአብሔር አምላካችን ይርዳል። ዘመኑ የሰላም ዘመን ያድርግልን። ነገ የሚነበቡ ምንባባት እሁድ እሁድ እሁድ የኒቆዲሞስ ዕለት የሚነበቡ ምንባባት ቅዳሴ ላይ ሆረ ሀቤሁ መዝሙር ሆረ ሀቤሁ ነው። ምንባባቱ ቅዳሴ ላይ የሚነበቡ ምንባባት ምናልባች በተለያዩ ክፍላተ ዓለም መሆናችሁ በዚህ የምትከታተሉ ምናልባች ግጻዌ በእጃችሁ በአቅራቢያ የሌላችሁ ሰዎች ልትኖሩ ስለምትችሉ ይህን ምንባባቱና ልንገራችሁ ማለት ነው። ሮሜ ሮሜ ምዕራፍ ሰባት ቁጥር አንድ እስከ አስራ ሁለት ዮሐንስ አንደኛ ዮሐንስ ምዕራፍ አራት ቁጥር 18 እስከ ፍጻሜ የሐዋርያት ሥራ ምዕራፍ አምስት ቁጥር 34 እስከ ፍጻሜ። መዝሙረ ዳዊት ምስባክ መዝሙረ ዳዊት መዝሙር 16 ቁጥር 6 የዮሐንስ ወንጌል ቅዳሴው ማለት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ያለው ይነበባል። ቅዳሴው ደግሞ ቅዳሴ ማርያም፣ የእናታችን የቅድስት ድንግል ማርያም ቅዳሴ አባ ሕርያቆስ የደረሰው ቅዳሴ ማለት ነው። ኦ ማርያም በእንተ ዝና ፈቅረችሆን አብየች ማርያም ሆይ ስለዚህ እንወድሻለን ከፍ ከፍ እናደርግሻለን ይላልና፣ አው የምንወዳት የምታማልደን የአምላካችን እናት ንጽሕት፣ ቅድስት፣ ቡሩክት፣ ማህደረ መለኮት፣ የአምላክ ማደሪያ የመለኮት ማደሪያ ወላዲተ አምላክ ድንግል ማርያም ቅዳሴዋ የደረሰላት አባ ሕርያቆስ ቅዳሴ ማርያም ይቀደሳል ማለት ነው። ስለዚህ እግዚአብሔር አምላካችን ሁላችንም በቸርነት በምሕረቱ ይጠብቀን። ለሀገራችን ኢትዮጵያ ለሕዝባችንም ሰላም፣ ፍቅር፣ አንድነት ያውርድልን። የታመሙትን ይፈውስልን። ያዘኑትን ያረጋጋልን። የተጨነቁትን ያረጋጋልን። ያመሙትን ይፈውስልን። የታሰሩትን እግዚአብሔር አምላካችን ያስፈታልን። የተሰደዱትን በሰላም ወደ ቀያቸው ወደ ሀገራቸው ይመልስልን። በልዩ ልዩ ደዌ በአልጋ ቁራኛ በደዌ ዳኛ የተያዙትን እግዚአብሔር አምላክ ፈውሰ ምሕረቱን ይላክልን። ሁላችንም በቸርነት በምሕረቱ ያብቃን። ለንስሐ ያልበቁ እግዚአብሔር አምላካችን ለንስሐ ሕይወት ያብቃልን። ለንስሐ ሕይወት የበቁት ደግሞ እግዚአብሔር አምላካችን ለቅዱስ ስጋውና ለክቡር ደሙ ያብቃልን። በቅዱስ ስጋውና በክቡር ደሙ ጸንተን እንድንኖር እምነታችን ሃይማኖታችን ጠብቀን እንድንኖር እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር ወለወላዲት ድንግል ወለመስቀሉ ክቡር አሜን። የሰማነው እንናገራለን፣ ያየነውንም እንመሰክራለን።